ሄርሜላ አሁን ላይ እንድታገባ ትንፈልጋለን ጋለው ጓደኞቹ ወዲ ወደ የሚሉት ከሆነ ጓደኞቹ ከሆኑ ትዳሩ የሚበጠብጡ እሱን የሚመሩት እነሱ ከሆኑ ያዋጣል። ከዛ ውጭ ግን ጓደኞቹ ከሱ መለየት፣ መታሰር፣ መቀጣትም ካለባቸው የማደርገውን እኔ ነው የማውቀው። ፈለገ ነገር ቢሆን እውነት እሱ እኔ እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱ ስኔ እንዴት ሪስፔክት ያደረገኝ? የፈለገው ሴት እንደዚህ እያመጣ ማንም አፉን ሲከፍትብኝ የፈለገችው ሴት መታስቶ ወራት ላይ ዝም ያለ ሰው እኔ በእንትኑን የተናደድሹ አይደለ? ሩታ ለፍቅር ጥያቄ ስለጠየቀችው የተናደድሹ እሱ ምንም አላወቀም። እኔ እኔ ይሄው በግልጽ መናገርሽ ቦታው ላይ ነበርኩኝ አይደለሩ አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው ካሊ

ቀንበረሎች አባባራላይ አለች። አሁን እሷ እንትና ማናተ ጦይባ እኔ ታለሁበት ለእሷ ታለችበት። እኔ ጋ እኮ በቃ ሩቅ እኮ ነው ተቀልድ ያለኝ ወላሂ፣ ጣሪቅ ነው እንጂ የምንገናኘው ወይ